አረ ሰበር ዜና መሳይ መኮንን በሄሊኮፕተር ላይ ቁጭ ብሎ ነው ዛሬ ሰበር ዜና የነገርን ጎበዝ። እኔ በፋኖ መንደር ወታደራዊ መሳሪያዎች ሳይንሶች ተለወጡንዴ? እንዴ ያልገባኝ ጉዳይ እኔ ግራ የሚገባኝ ሰበር ዜና ፋኖ በአርብጂ ሄሊኮፍተር አቃጠለ። ውስጡ የነበሩ ወታደራዊ ባለስልጣኖች በሙሉ አለቁ። ጎበዝ አረተውን እንጂ ላውንቸር ወይም አርብጂ የሚመታው ታርጌቱ ጸረ ታንክ ነው። አምስት መቶ ሜትር ላይ ነው መጀመሪያ ጠይቁ፣ ወታደር አማካሪ ላችሁም ለመዋሸት ሄሊኮፍተሩን የመታ ሰውዬ አምስት መቶ ሜትር ላይ ኖሮ፣ እዛ አካባቢ ወታደር የለም፣ ጎርጎራ ጠባቂ የለም። በአምስት መቶ ሜትር ላይ ላውንቸር ይዞ ሄሊኮፍተር መታ ይለናል። እስኪ መሳይ መኮንን ሰበር ዜና ጠምቶታል፣ የሰበር ዜና ጠምቶታል። አደጋ መከስከሱ ታወቀ። በውስጡ የፌዴራል ባለስልጣናትን እንዳሳፈረ የተነገረው የመከላከያ የጦር ሄሊኮፕተር ሙሉ በሙሉ መቃጠሉም ታውቋል። አገር ሚዲያ ስለ አደጋው መረጃዎችን በማሰባሰብ ላይ ነው። ሄሊኮፕተሩ በፋኖ ኃይሎች በአርፒጂ መሳሪያ ተመቶ እንደወደቀ የሚገልጹ መረጃዎች በስፋት እየወጡ ነው። በሄሊኮፕተር ውስጥ የተሳፈሩት የፌዴራል ባለስልጣናት መሆናቸው እንጂ እነማን እንደሆኑ ለማጣራት የተደረገው ሙከራ ለጊዜ ጊዜው አልተሳካም። የዘውትር ተሳታፊያችን ከተለያዩ ምንጮች የሰበሰባቸው መረጃዎች ሊያካፍለን መስመር ላይ ይገኛል። መልካም መሳይ። እንግዲህ ከጎንደር አዘዞ ዋና ማዘዣሳት የጎርጎራ መዝናኛ መናፈሻ ማዕከልን ላይ የወታደራዊ አዛዦች በተደጋጋሚ ጊዜ እየሄዱም ይዝናኑበት እንዲሁም የብልጽግና አመራሮች በለረፍት እያሉ በሄሊኮፍተር ሄደው እንቅስቃሴ የሚያደርጉበት እንደሆነ ይታወቃል። ለበርካታ ጊዜ ጭንቀት ውስጥ በወደቁ ጊዜ ምክክርም ለማድረግ ባሰቡ ጊዜ ከጣና ዳር የተሰራው ትልቁ ሪዞርት ላይ ከፍተኛ የሆነ በጀት ይዘው እዛ አካባቢ ራሳቸውን ለማዝናናት እንደሚሄዱ ይታወቃል። ነገር ግን የምስራቅ ደምቢያ የሚንቀሳቀሱ የፋኖ ኃይሎች የመረጃውን በደንብ አድርገው ከአዘዞ እንደተነሳ መረጃው ስለደረሳቸው በደንብ አርገው ራሳቸውን አዘጋጅተው ሄሊኮፍተሯ ልትወርድ ሁለቱ ወይም ሶስት ደቂቃ ሲቀራት በሄሊኮፍተሯ ሙሉ በሙሉ በአርፒጂ መጥተው በስሩ በሄሊኮፍተሯ ውስጥ የሚገኙ ወታደራዊ መሪዎችና የብልጽግና አመራሮች ሙሉ በሙሉ ሕይወታቸው እንዳለፈና ሄሊኮፍተሯ ሙሉ በሙሉ በሰዓት ነው የደረሰኝ መረጃ የሚያመላክተው። በዚህ ከተማ ላይ ከዚህ በፊት ሁለት መቶ የሚቀመጡና የፌዴራል ፖሊስ አባላትና ከሁለት መቶ በላይ ደግሞ የመከላከያ ልዩ ኮማንዶዎች አካባቢን የሚጠብቁት ስለሆነ ከዚ አካባቢ ችግር አይደርስብንም እዛ ሄደን አንድ ሶስት ቀን አራት ቀን ተዝናንተን ብንመጣ በጀርባ በኩል ጣና ሀይቅ በመኖሩ ፊት ለፊትም እነዚህ ሀይሎች በመኖራቸውና የፋኖ ሀይሎችም ከጎርጎራ አካባቢ ይርቀው ወደ ደንቢያ ጨዋይት ቆላድብ አካባቢ ውጊያ ስለሚያደርጉ ወደዚህ የመምጣት እድል የላቸውም በማለት ለመዝናናት ሊሄዱበት ነው የሚል መረጃ ነው የደረሰኝ። በስሩ የሚገኙ የወታደራዊ ጀኔራሎችን ከፍተኛ የብልጽግና አመራሮች እነማን እንደሆኑ ባይታወቅም በተለምዶ ከዚህ በፊት የሚደረገው ነገር ምንድን ነው? ለመዝናናት ወደ ከተማዋ መጠው ውስጥ በሄሊኮፍተር ደርሰው እንደሚመለሱ ነው የደረሰኝ መረጃ የሚያመላክተው ለማጥፋት የከተማውን ሕዝብ አስገድደው ወደ ሄሊኮፍተሯ ወደ ወደቀችበትና ወደተከሰከሰችበት አካባቢ በጥረቃችሁን እያብራራንን ነው አንደኛ ሄሊኮፍተር በአርቢጂ ተመትቶ ለመውረድ 3 ደቂቃ ሁለት ደቂቃ የቀረው የሄሊኮፍተር 40 በአርብጂ ተመቶ በ500 ሜትር ርቀት ላይ ሄሊኮፍተሩ እሳት አንስቶ፣ የሚተርፍ ሰው የለም። እዛ አካባቢ የጠበቀ ኃይልም የለም ማለት ነው። አርግዘሽ እርግዝናሽ ነገ ለሚታይ አላረገዝኩም ብለሽ አትዋሺ፣ እርግዝና ተደብቆ የማይቀር ነገር ስለሆነ ይባላል። አሁን እንዲህ ብላችሁ የዘገባችሁትን ሰበር ዜና ነገ ውሸት ከሆነ ምንድ ነው የምትሉት? የሚገርመኝ እሱ ነው። በቃ ብንዋሽም ታዳምጡናላችሁ ነው? የኢትዮጵያን ሕዝብ እንደዚህ የምትቀልሹበት። ሪያልቲውን ልንገራችሁ፣ የእሱን ዜና ትጨርሳላችሁ። እውነት ነው ሄሊኮፕተር ጎርጎራ ላይ አደጋ ደርሷታል። እውነት ነው። ከሀይ ኦፊሻሎች ከጎንደር ፕሮግራም ጨርሶ ወደ ጎርጎራ እየመጡ ታያቅለት ጽላሴ ዳንኤል ክብረት፣ ምክትል ጠቅላይ ሚኒስትሩ፣ አፈ ጉባኤው የአገሪቷ ትላልቅ ባለስልጣኖች ናቸው። እነዚህ ሁሉ ካለቁ በሰበር ዜና የኢትዮጵያ መንግስት እርግዝና ደብቆ ስለማይቻል ዜና ይነገራል ማለት ነው፣ በሰበር ዜና የኢትዮጵያ ቴሌቪዥን ሌሊት ቴሌቪዥን ከፍቶ ጡጥ አድርጎ ሰበር ዜና ይናገራል። ሀዘን ከደረሰ ምንም ማድረግ ስለማይቻል ሄሊኮፕተሩ እነዚህን ሀይ ኦፊሻሎች ጭና ልትወርድ ስትል በመውረጃ መውረጃ መሪ ላይ አደጋ ገጥሟታል። ከዛ ውጭ ፋኖ በአርቢጂ ሄሊኮፍተር ከፍታ አርቢጂ የእሳት የማቀጣጠል አቅም ስላለው በአምስት መቶ ፀረ ታንክ ስለሆነ በአምስት መቶ ሜትር ላይ ስለምትመታ የመንደድ አቅሙ ስላለ ሄሊኮፍተሯ ዳሜጅ ነው የምትሆነው። እዛ ውስጥ ያለ ሰውም አይተርፍ። እነ ሰበር ዜና ጥማተኞች መሳይ መኮንንም እየየ! ሀብታሙ አያሌ፣ ካሜራ እንኳን እንዴት እንዳስተካከለ ሰበር ዜና ለመናገር ፋኖ ዜና ጠምቶታል። ይሄ የአማራ ሕዝብ ተስፋ የቆረጠውን ተስፋ ለመመለስ እድል አገኘም ብሎ ተራሯጡ። ሪያሊቲውን ግን ነገ የምትሰሙ ስለሆነ አንድም ሰው አደጋ አልደረሰበትም። ሄሊኮፍተሩም በላውንቸር አልተመታም። በላውንቸር ታርጌቱ ከሶስት መቶ እስከ አምስት መቶ ርቀት ውስጥ ያለ ታርጌት ነው የሚመጣው። አምስት መቶ ሜትር ላይ ቆሞ ሄሊኮፍተር መውረጃው ላይ ፌዴራል ፖሊስ፣ ይሄ ሁሉ ባለስልጣን ጥበቃ፣ ሄሊኮፍተር የምታርፍበት ቦታ ላይ ጥበቃ እየተጠበቀ ፋኖ በላውንቸር መጥቶ ሄሊኮፍተር አቃጥሎ ሁሉ ማለቁ የመጡት ፕሬዚዳንቱ አለ ሀይ ኦፊሻል ነው ምክትል ጠቅላይ ሚኒስቴሩ አለ፣ አፈ ጉባኤው አለ፣ ዳንኤል ክብረት አለ፣ ብዙ ሰዎች ናቸው ያሉት። እነዚህን ሁሉ የያዘች ሄሊኮፍተር መውረጃ ላይ አደጋ ቢያጋጥማትም በፋኖ ተመታ ልትቃጠልና ውስጡ ያሉ ሰዎች ሊያልቁ ተውና፣ አንድ ሰው የመቁሰል አደጋ የደረሰበት ሰው የለም። እስኪ የእነሱን ዜና እንቀጥል። ሰበር ዜና ጥማተኞች፣ የውሸት ፕሮፓጋንዲስቶች እንቅስቃሴ ህብረተሰቡ ወጥቶ በግዴታ አፈርና ውሃ ተሸክሞ እንዲሄድና እሳቱን ለማጥፋት ከፍተኛ ጥረት ቢደረግም ነገር ግን እንዳልቻለ የከተማው የጎርጎራ ከተማዝ ሄሊኮፕተሯን ለማጥፋት እሳቱን ለማጥፋት እንዳልቻለ ነው የደረሰኝ መረጃ የሚያመላክተው። አሁን ከመቼ ስለተፈጸመ ዝርዝር ሁኔታውን እንግዲህ ማወቅ አልተቻለም። እነማን እንደሞቱ ለምን ዓላማ እንዲሄዱ ነገ የምናጣራው መሆኑን ነው ማስገንዘብ መፈልገው መሳይ። ምናልባት በአንዳንድ ወገኖች በጥቃት ሳይሆን በተፈጠረ ቴክኒክ ብልሽት ነው የወደቀችው እና የተከሰከሰችው የሚልም ነገር ይሰማል። እስካሁንም ከሌላ ወገን ለማጣራት የሚያደርግ ነው ጥረት አልተሳካም። እንግዲህ በአገዛዙም ስለ ጉዳዩ የተባለ ነገር የለም። በትክክል በአርፒጂ በፋኖ ኃይሎች ስለመመታቷ መረጃ እንግዲህ ከፋኖ አካላት እየደረሰን ይገኛል። በአርፒጂ ያለው ሁኔታ ምን ይመስላል? በአካባቢ አካባቢው እንግዲህ አሁን ሲያስነጥሰኝ ፋኖ ነው መስፍንን እንዲያስነጥስ ያደረገው ብላችሁ ሰበር ዜና እንዳሰሩ የሆነ ነገር የመኪና አደጋ ሲፈጠር፣ የሆነ ነገር ሲፈጠር ሰውትን ብሎት ከሞተ ፋኖ ገደለ ከማለት ውጪ ሌላ እኔ እንዲናፍቋችሁ እንደው እንዲያደረግን ብላችሁ ለመናገር ዜና ትጡና እንደዚህ በሆነ ነገር የሆነ ነገር ሲፈጠር እኛንን ቦታ ላይ ያለ ነው ማለት ጀመራችሁ። አይ መክሰር ቀጥል። እስኪ ጥቃት ከሆነ በአገዛዙ መንደር ትልቅ ሽብር የሚፈጠር ነው ይሄ። ለመጀመሪያ ጊዜም ይመስለኛል በዚህ ደረጃ ባለፈው፣ አንድ ድሮን ተመታን። አረ ከዚህ በፊት እኮ ድሮን መታችሁ ሹፌሩን ይዘናል ብላችሁ እኮ ዜና ነግራችሁናል እንዴ! እኛ ረሳንም እኮ ድሮን መተን ጥለን ሹፌሩን ይዘናል አላላችሁንም እንዴ? አረሳንም እኮ ሽፌሩ የት እንደደረሰ ግን እስካሁን መልሱን አልሰጣችሁም። ገላችሁት ይሁን ለቃችሁት ይሁን የድሮኑ ሽፌር አልነገራችሁን። አብራሪዋን ይዘናል ብላችሁ እኮ ድሮን ብላችሁ ዜና ሰርታችኋለን እኮ እንዲህ። እኔ እኮ እናንተን የሚያዳምጥ ሕዝብ ምናል ጅል እንደሆነ በሰው ጆሮ እንደምትቀልዱ ይሄ አሁን እርግዝና አይደበቅም። ዛሬ ፋኖ በሄሊኮፕተሯ መጥተው አቃጠላት በአርብጅ ያላችሁ ሰው ሁሉ አልቋል። ውስጡ ያላችሁ ታያቅ ጸላሴ ሞቷል ማለት ነው። ምክትል ጠቅላይ ሚኒስትሩ ሞቷል ማለት ነው። ዳንኤል ክብረት ሞቷል ማለት ነው። ብዙዎች ሰዎች ናቸው። አፈጉባኤው አለበት ሞቷል ማለት ነው። ስለዚህ አገሪቷ ባንዲራ ዝቅ አርጋ ማልቀስ ነው የነበረባት። እንዲህ በተራ ሰበር ዜና ተነግሮ የሚቀር ነገር አይደለም። አረ ምን አረ እስኪ ቀጥል፣ ትንሽ ተበጥረቅ ተወደቀች ሲገለጽ ነበረ። አሁን በዚህ ደረጃ ሄሊኮፕተር መመታቱ በአገዛዙ በኩል ትልቅ ወታደራዊ ኪሳራ ነው ማለት ይቻላል። መሳይ፣ የፋኖ ኃይሎች እኮ አሁን መከላከያ የያዘውን ሙሉ ትጥቅ ከታንክ በስተቀር ሌሎችን ትጥቆችን በሙሉ ይዘዋል። ድሽካ ይዘዋል፣ ሞርተር ይዘዋል፣ ስናይፐር ይዘዋል፣ አርፒጂ ይዘዋል። በላ ሌሎችን የቡድን መሳሪያዎችን ሙሉ በሙሉ ታጥቀው ለመንግስት እጅግ ይሄ ታዳመነው ነብሶ ከመሳራ ናቸው አንድ ትጥቃለን ድሮን አየሚጎች ሄሊኮፍተሮች ተውና መርፋላችሁ፣ ቢኤም አላችሁ፣ አየር መቋሚያ አላችሁ። ንገሩኝ እስኪ መከላከያ የታጠቀው መሳሪያ ይሄ አሁን እናንተ የያዛችሁት ኋላ ቀር የድሮ መሳሪያ ናቸው። አሁን ጥቅም ላይ እስከዚህም ጥቅም የሚሰጡ መሳ ከዚህ የተሻላሉ ቴክኖሎጂዎች ድሮን የምትባላለች አጥፍታ የምትጠፋ ራስ ላይ ወርዳ ራሷን ትጠፋለች። አልቃይዳ የምትባል መከላከያ እሷን ታጥቋል። ወዳጄ ምድር ብታወሩት አስቸጋሪ ከሆኑ ውለው አድረዋል፣ ጉልበታቸው ደርጅቷል። ስለዚህ ሄሊኮፍተር መምታት ለእነሱ በጣም ብርቅ ላይሆን ይችላል፣ ወይም ትልቅ ነገር ላይሆን ይችላል። ነገር ግን የተፈጸመው ድርጊት ሰጥ እንግዲህ ሄሊኮፍተርን መምታት ለፋኖ ከዚህ በላይ ጥለዋል፣ ድሮን ስለጣሩ ከነሹፌሩ። አሁን ሄሊኮፍተርን መምታት ለነሱ ብርቅ ላይሆን ይችላል፣ ለፋኖ በለው እኔ በድርጊቱ ከተሳተፉ የፋኖ ኃይሎች እንደተረዳው ተደውሎ እንደተነገረኝ ከሆነ ራሳችን ነው የመታ ነው። ምናልባትም ሰላሳ ደቂቃ ነው አሁን አንተና እኔ እየተነጋገርን ሄሊኮፕተሯ ከተመታች ሰላሳ ሰላሳ አምስት ደቂቃ ወይም አርባ ደቂቃ ቢሆነው ነው። ስለዚህ ቀጥታ ሄሊኮፕተሯን በአርፒጂ መተን ጥላ አርፒጂ ለአውቸር ማለት ነው ጎበዝ ከማለፏ አንድ ወይም ሁለት ደቂቃ በፊት ነው የተመታችው የሚል መረጃ በቀጥታ ከፋኖ ኃይሎች ነው የደረሰኝ። ይህንን ሊያደርጉ የሚችሉበት እንግዲህ ይህን ዜና ለታሪክ አስቀምጡ በአርፒጂ ነው አርቢጂ ባረን ላውንቸር ነው። ላውንቸር በ500 ሜትር ላይ የሚመጣ ጸረ ታንክ መሳሪያ ነው። ይሄ መሳሪያ የተመጣች ሄሊኮፕተር ዱቄት ነዳ ነው የምታልቀው። ውስጡ የነበሩ ታየ ፕሬዝዳንት፣ ታዬ አጽቀሥላሴ፣ ምክትል ተመስገን ጥሩነህ፣ ዳንኤል ክብረት መዓት ሃይ ኦፊሻል ባለስልጣኖች ናቸው። ውስጡ ያሉት ሞተዋል ማለት ነው። ምክንያቱም ኃይልም ወኔም አላቸው። ምክንያቱም አርፒጂ የሚተኩሱ ዲሽቃ የሚተኩሱ ሞርተር የሚተኩሱ ኃይሎች ከመከላከያ እየወጡ ከአድማ ብተና እየወጡ ወደ ፋኖ ኃይሎች የተቀላቀሉ በሺዎች የሚቆጠሩ የቴክኒክ ባለሙያዎች እንዳሉት እና አማካሪዎችም እንዳሉት የሚታወቅ ስለሆነ አሁን የተፈጸመው ድርጊት ምናልባት መንግስት ነገ በድንገተኛ አደጋ በቴክኒክ ብልሽት ወድቋል ቢልም፣ ነገር ግን ይሄ ፍጹም ሐሰት ነው። ቀጥታ ከፋኖ ኃይሎች በዛ አካባቢ ከሚንቀሳቀሱ የፋኖ ኃይሎች ህዝብ ነት ኃላፊ ነው። ምናልባትም እነሱ ነገ ከነገ ወዲያ የፋኖ ሀይሎች ነገ ከነገ ወዲያ በዚህ ጉዳይ ላይ ሰፋ ያለ መግለጫ እንደሚሰጡ መረጃውን ከየት እንዳገኙት የት ላይ ሁኖ እንደመቱት በስሩ በሄሊኮፕተሯ ውስጥ እነማን በአካል እንደነ ወዳጄ፣ በአርቢጂ መተ ሰው ተረፈ እንዳትለነገ ሄሊኮፍተር በላውንቸር ተመታ ተረፉ፣ ከዛ ካልከው ሰዎቹ መንፈስ ናቸው። ሄሊኮፍተሯም ተአምረኛ ናት። መጀመሪያ በክላሽ ነው የመታ ነው ብትሉ ኦኬ፣ ሰው ጎማዋ ተንፍሶ ነው እንበል። በላውንቸር መታችሁ ከነደደች፣ መሬት ሳደርስ ከነደደች ሄሊኮፍተር ውስጥ ሰዎች ተርፎ ከወጡ በዓለም የድንቃ ድንቅ መዝገብ ላይ ይመዘገባሉ። ማለት ነው። ቃላችሁን እንዳትዋሹ ብለን ነው ሪካርድ የምናረገው። ምክንያቱም ይሄ ጆሮ ለእናንተን ውሸት የሚያዳምጥበት ሕዝብ መከራ እስከሚያበቃ ማለት ነው ሊያረጉ እንደሚሄዱ መቼ እንደሚመለሱ ስንት ሰዓት እንደሚያርፉ በደንብ አድርገው ተንት ነው የሚያቀርቡ ቢሆንም ነገር ግን አሁን ጊዜ የደረሰ መረጃ ሙሉ በሙሉ በሄሊኮፍተራ ውስጥ የነበሩ ሰዎች እንደተመቱና ህይወታቸው እንዳለፈ ሄሊኮፍተራም ደግሞ ሙሉ በሙሉ ከጥቅም ውጭ እንደሆነች ነው የደረሰኝ መረጃ የሚያመላክተው። አሁን ጎርጎራ ያለው ሁኔታ ምን ይመስላል? ይሄ ትልቅ ጥቃት ስለሆነ አገዛዙ በቁጭት በብስጭት፣ በስጨት ሊወስድ የሚችላቸው እርምጃዎች ይኖራሉና በአካባቢው ደግሞ የመናፈሻ የመዝናኛ ስፍራ የተሰራበት ነው። ስለዚህ ወዳጄ ዘገባውን ከሄሊኮፕተር ላይ መሳይ መኮንን ነኝ፣ ከዲሲ ተበጥረቁ እንግዲህ።